ሰላም እንዴት ናችሁ? ክፍል አራትን ዛሬ ይዤላችሁ መጥቻለሁ። ወደ ጥያቄ ቁጥር አንድ እንገባለን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ፊሊጶስ ሳይጠራ በበለስ ዛፍ ስር ሳለ አይቻለሁ ያለው ሐዋርያ ማን ነው? ሀ. አንድሮያስ፣ ለ. ናትናኤል አመሩሃ! ባርተላሚዎስ መታዲዮስ። ጥያቄ ቁጥር ሁለት ወደ ጲላጦስ ሄዶ የጌታን ሥጋ ከመስቀል አውርዶ ገንዞ የሚቀብረው ዘንድ የጠየቀው ሰው ማን ነው? ሀ ቀረናዊ ስምዖን ለአርማቲያሱ ዮሴፍ አመሩሃ ገማሊያ መ ሐዋርያው ዮሐንስ ጥያቄ ቁጥር ሶስት አይሁድ ጌታን የሰቀሉት የት ቦታ ነው? ሃ ቀራኒዮ፣ ለ ጎለጎታ፣ ሃመሩሃ አቴና፣ መሃናለ ጥያቄ ቁጥር አራት አጭር ስለነበረ ለማየት እንዲመቸው ወደ ሾላ የወጣና ጌታን ያየ ሰው ማን ይባላል? ሀ ዘካሪያስ፣ ለ ዘኪዮስ፣ አመሩሃ ይሁዳ፣ መ ያዕቆብ። ጥያቄ ቁጥር አምስት ታላቁ ሐዋርያ ቅዱስ ጳውሎስን ያጠመቀው ሰው ማን ነው? ሀ. ጴጥሮስ፣ ለ. ዮሐንስ፣ ሐመሩሃ ሐናንያ፣ መ. እንድርያስ ሰብስክራይብ ስለምታደርጉ እናመሰግናለን። ጥያቄ ቁጥር ስድስት ቅዱስ ጴጥሮስ በተአምራት ከሞት ያነሳት ሴት ማን ትባላለች? ሀ አንያ፣ ለ ጣቢታ፣ ሐ መሩሃ ሊዲያ፣ መ ዮሐና። ጥያቄ ቁጥር ሰባት በመጽሐፍ ቅዱስ የሐዋርያ ስራን የጻፈው ማን ነው? ሀ ወንጌላዊ ዮሐንስ ለ ወንጌላዊ ሉቃስ አመሩሃ ወንጌላዊ ማርቆስ መ ወንጌላዊ ማቴዎስ። ጥያቄ ቁጥር ስምንት ከሚከተሉት ውስጥ ሐዋርያት ከሾሟቸው ሰባቱ ዲያቆናት መካከል ያልሆነው የቱ ነው? ሀ አዲዮስ ለ ኒቆላዮስ ሃመርዋ ኒቃሮስ እና መጢሞና። ጥያቄ ቁጥር ዘጠኝ ከሚከተሉት ውስጥ ሰባት ሰገል ለጌታ ለክርስቶስ ካቀረቡት እጅ መንሻ የሆነው የቱ ነው? ሀ ወርቅ፣ ለ ከርቤ፣ አመሩሃ ዕጣን፣ መ ሁሉ ወደ መጨረሻውና አስረኛው ጥያቄ ስናልፍ ጌታ ከእርሱ ጋር እንዲኖሩና ለመስበክም ይልካቸው ዘንድ የመረጣቸው ሐዋርያት ስንት ናቸው? ሀ አስራ ሁለት ለ ሀያ አራት አመሩሃ አርባ አንድ መ ዘጠና ዘጠኝ መልሱን በቀጣይ ክፍል ይዤላችሁ እመጣለሁ። እስከዚያው ቻው።